ረሱሉ ሰለላሁ ዓለይሂ ወሰለም ሲሳደብ የነበረው ግለሰብ በቁጥጥር ስር እንዲውል ፌዴራል ፖሊስ ሙሉ ፕሮሰሴን ጨርሻለሁ፣ ወደ ስራ ገብቻለሁ ብሎናል ማለት ነው። ሁላችሁም እንግዲህ ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱ። ሌላው ደግሞ ኢትዮጵያን አየር መንገድ ደግሞ ይሄ ግለሰብ እንዳይበርና ከሀገር እንዳይወጣ በደብዳቤ የታገዘ ማመልከቻ አስገብቷል። ፌዴራል ፖሊስ እንዳይንቀሳቀስ ተደርጓል። ሁላችሁም ሙስሊሞች እንኳን ደስ አላችሁ። በዚህ ሰሞን በሚዲያ እየተንሸራሸረ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 ይሄንን እናናደርገም ሰዎች በአስተምሮት ይጥሩ ይስበኩ፣ አደባባዩን ይቆጣጠሩ፣ ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ የሆኑ የእስልምና ከነፍሳችን በላይ የምንወዳቸውን ወዳቸው ነብይ አንድ አይደለም መቶ ጊዜ ፊዳ የምንንላቸውን ነብይ መንካት ግን የዚህን ቁማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንደ ተቋም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

ነው። ዋጋ ታችሁን አትልቀቁ። መልእክቱ ዛሬ ለምናየው ተራራ ምልክት ምልክት ይሆናል እንጂ መልክቱን ድረስታችሁን ከለቀቃችሁ ዋጋ ትከፍላላችሁ። ወደ ቦታችሁ። ኡማ ተስፋ ናችሁ። ይሄ ኡማ በእናንተ ማነት ላይ እየተመሰረተ ነው። የትናንት ታሪክ ሲወራ እነዛ ወጣቶች ነው እንዲናሻገሩት እነዚህ ወጣቶች ነው እንተ መልክ። ከዛ ጎን ለጎን አሁን የተቸገር ነው።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

አንድ ነጥብ ሶስት ሁለት ቢሊዮን እዚህ ይከተለዋል። እኛ ብናዋርደው አላህም ምንም ምንም እኮ እኛ እኩል ከጥፍሩ ቆሻሻ አረባ ለመያየን። በጣም ሪስፔክት የሆነ ሪሊጅን ሪስፔክት አለው። ዝም ብሎ እጅ ሳትታጥም እምትሰግድ አይደለም። መቀመጫ ታጥቦ ነው ወንድም የምትቀርበው መቀመጫ እኳ ሳይጸዳ መስገዳችን ቆሻሻ ነን። አይ ላቭ ሙስሊም ሪሊጅን ባይዘ